አቤት ጭካኔ አቤት የጭካኔ ጥግ ማለት ነው። እኔ የምለው አንዳንድ ዩቲዩበሮች ማለት ነው እንዶ ምን አይነት አረመኔ ምን ያክል ጨካኝ ብትሆኑ ነው የሞተ ሰውን እረፍት የምትከለክሉ የሞተ ሰውን እረፍት የምታነሱ ማለት ነው። የሞተ ሰው ፎቶ ለጥፋችሁ፣ ሰላሳ አምስት ቪዲዮ እየተመላለሳችሁ የምትሰሩ ዩቲዩበሮች ጤነኛ ናችሁ ወይስ ታማችሁ ነው? ለማንኛውም ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ። ማን ነው በዚህ ሁለት ቀን ሶሻል ሚዲያው ልክ እንደኔ የታዘበው ማለት ነው። እኔ የእውነት ሰው መሆኔን የጠላሁበት ጊዜ ማለት ነው። በተለይ በተለይ ትላንትናና ዛሬ ማለት ነው። ውዶችዬ ላይክ፣ ሼር እያደረጋችሁ ለእነዚህ ዶንቆሮና ድና ቁርት ለሆኑ ዩቲበሮች እንድታደርሱልኝ ይፈልጋለሁ። ዩቲበርስን በጣም ይቅርታ፣ ሁሉም አይደለም፣ ጨዋ ዩቲበሮች አሉ። ለነዚህ በሰው ሞትን እንደ ሸቀጥ ለሚቸረችሩ ለእነሱ እንድታደርሱልኝ ስለምፈልግ ማለት ነው። አሰላሙ አሌይኩም ወራህመቱላ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛለ። ላላፍ እወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ የሆኑ ከዚህ በፊት ቤተሰብ ሆናችሁ ላይክ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አርጌ ከልብ አመሰግናለሁ። አለ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ ሼር ማድረጋቸውን እንዳትረስ ወዶች ዬ የዛሬ ቪዲዮ በዚህ ሁለት ቀን የታዘብኩት የዩቱብ ሰፈር ትዝብት ነው። እንግዲህ እንግዲህ እንደሰማ ነው በዚህ ሁለት ቀን ቴዲ ራያ ወይም የብሬክስ ሀበሻዊ ወንድም መሞቱን አውቀናል ማለት ነው። ወንድማችን ነፍስ ሲማር፣ ነፍሱን በሰላም ትረፍ፣ ለቤተሰቦቹንም መጽናናትን እመኛለው። የእውነት በጣም አዝኛለው። በጣም ልቤ ተሰብሯል ማለት ነው። ወላሂ ነው ምላችሁ፣ አንድ የቤተሰብ አካል እንዳጣሁ ነው እኔ የተሰማኝ ማለት ነው። እና በሱ ሞት በሱ ሞት የተነሳ የሚሰሩ ቪዲዮዎች በጣም ስለገረመኝ በጣም ስላዘንኩኝ ነው የመጣሁት ማለት ነው። በእርግጥም በወንድማችን በቴዲ ራያም ብቻ ሳይሆን ልክ እንደ ወንድማችን እንደ ቴዲ ራያ የሞቱ በድንገት የሚሆን ታመውም የሞቱ ታዋቂ የሆኑ የታዋቂዎች ቤተሰቦች ሲሞቱ እንደዚህ ሶሻል ሚዲያ ተጠቃሚዎች አንዳንዶቻቸው ሰርጋቸው ነው። የእውነቴ ነው ምላችሁ፣ ሰርጋቸው ማለት ነው። አንድ ቪዲዮ ኦኬ ሐዘናችሁ ልትገልጹ ቪዲዮ ልትሰሩ ትችላላችሁ። አንድ ቪዲዮ ወይም ደግሞ እንደዚህ አይነት እንደ ቴዲ አይነት በድንገት የሞተ ሰው የሆነ መረጃ ከወጣ ስለዛ መረጃ ለማስተላለፍ ሁለት ቪዲዮ ልሰሩ ትችላሉ ትችላላችሁ። ነገር ግን በዚህ ልክ ዘጠኝ ቪዲዮ አስር ቪዲዮ አስራ አንድ ቪዲዮ ፎቶ እየተለጠፈ የእያንዳንዱ ስም እየተጠራ ብሬክስ ሀበሻዊ፣ እንደዚህ ያለ መሲ፣ እንደዚህ ተናገረች፣ የቴዲ ባለቤት እንደዚህ ወጣች፣ የቴዲ እናት እንደዚህ አለች፣ እያላችሁ ያልሆነ የሆነ ርዕስ ሰጥታችሁ ቪዲዮ ሸቀጥ የመሰለ የምትቸረችሩ ዩቲዩበሮች፣ እውነት እናንተ ሰው ናችሁ ወይስ አውሬ ናችሁ? የእውነት እኔ እኔ ሰው መስላችሁ አይደለም የታያችሁኝ ማለት ነው። ምናክል ጨካኝና ምናክል ወራዳ እንደሆናችሁ ነው የታዘብኩት ማለት ነው። እኔ በተደጋጋሚ በእንደዚህ አይነት በሀዘን በሀዘን የምትሸቅሉ ዩቲዩበሮች በጣም የማውቃችሁ አላችሁ። እኛ ብዙዎቻችን ውስጥ ላይ እንነጋገራለን። ከዚህ በፊት መሲ ሞተች ማለት ነው። መሲ የዛሬ አመት ነው የሞተችው ቲክቶከሯ ማለት ነው። እውነት በእሷ አስራ ስድስት ቪዲዮ የሰራች ልጅ አለች የማቃት ማለት ነው። አስራ ስድስት ቪዲዮ በሁለት ቀን ማለት ነው። አስፋው መሸሻ ሲሞት አስራ ሶስት ቪዲዮ ሰርታለች። እያንዳንዱ ታዋቂ ሰው በሞቱ ቁጥር የምትሰራቸው የሚሰሩት ቪዲዮ ይሄ ነው አይባልም። እንዲሁ በሞተ ሰው የምትሰሩት ቪዲዮ ወይም ሰርታችሁ የምታገኙት ገንዘብ እውነት ለእናንተ ይጠቅማችኋል? እንዲ እሳት አይሆንባችሁ? ለእናንተ መርዝ አይሆንባችሁም እንዴ? የሞተ ሰውን እየለጠፋችሁ ሰላምን የምታነሱ እውነት፣ የሞተ ሰውን ሟቹ አሳዝኗችሁ ሀዘኑ ለመግለጽ ፈልጋችሁ ነው ወይስ ቤተሰቦቹን ለማጽናናት ፈልጋችሁ ነው ወይስ በሀዘን ላይ ሀዘን እንዲጨምርባቸው ነው የምትፈልጉት? ማለት ነው። እኔ እናንተ ልታጽናን ነው አይደለም የማች ቤተሰቦች በሀዘን ላይ ሀዘን እንዲጨምርባቸው ነው የምትፈልጉት ማለት ነው። እናንተ ሸቅሎ እንጂ እናንተ ገንዘብ አግኙ እንጂ የማች ቤተሰቦች ምን ያገባችኋል? የፈለገው ቢሰማቸው፣ የፈለገ በይበልጥ ቢያዝኑ፣ ቢያሩ፣ ድብን ቢሉ ለእናንተ ምን ያገባችኋል? ምንም። እናንተ ብቻ ሰላሳ አምስት ቪዲዮ እየሰራችሁ ይታይላችሁ ብቻ። እኔ እኮ የሞተ የሞተ፣ ምንም ቢሰራ የማይነሳ የዩቲዩብ ቻናላቸው ለማስነሳት የማያደርጉት ጥረት የለም። እኔማ የእውነት በዚህ ሁለት ቀን ዜድ እስካሁን ድረስ ባለቤቱ የት እንዳለች እንኳን እኛ የምናውቀው ጉዳይ የለም። እኔ ዞር ዞር ብዬ ሳይ ስለ ስለ በቃ እሷ መልስ የሰጠችበት ቪዲዮ እስካሁን ድረስ አላየውም። የቴዲ ሚስት ዜድ እንደዚህ አለች፣ የቴዲ እናት እንደዚህ መልስ ሰጠች፣ የማይሰጥ ርዕስ የለም። እናንተ ትንሽ እንኳ ጭንቅላታችሁ አይሰራ? መቼም እኮ አሁን ይሄ ስናገር ማለት ነው የቅናት መንፈስ ይዞሽ ነው ቀንተሽ ነው የምትሉም እኮ አትጠፉ እንዶ ከቅናት አውጣችሁ። እኔ በእንደዚህ አይነት ነገር አልቀናም፣ እውነትም እንደዚህ ካላችሁ ማለት ነው። እውነቴን ነው የምላችሁ፣ እኔ ለእናንተ ምናክል እንደተሸማቀቁ እኔ ለእናንተ አንገቴ ምናክል እንደደፋው ብታውቁ እንዱ። ምን አይነት አሳፋሪ ናችሁ እናንተ። ሞት የሚባል ነገር አታዩም፣ በቃ አትሞቱም። እንደ ስልክ እንጨት ተገትራችሁ ነው የምትቀሩት። አረ የስልክ እንጨት ትምናት ጊዜው ሲደርስ በስብሶ ይወድቃል። እናንተ ሞት ቀማሽ ናችሁ። እናንተም ነገ እንደዚህ እንደሚቀለድባችሁ ታውቃላችሁ። በሰው እንደቀለዳችሁ፣ እናንተም በእናንተ ላይ እንደዚህ የሚቀልድ ትውልድ ነው የሚፈጠረው ማለት ነው። እንዲሁ ምን አይነት ዘመን ላይ ነው የደረስነው? ሰው ሞቶ በሰው ሀዘን ሰላሳ አምስት ቪዲዮ እየተሸቀለ እንዲሁ በሱ የምታገኙት ወላይ በሱ የምታገኙት ገንዘብ እሳት ነው። በሀዘን የምታገኙት ሳንቲም እሳት፣ ታውቃላችሁ? ፍም ነው። አንድ እንደ አንድ ሰው ማለት ሰውኛ ስሜት ከተሰማችሁ፣ የሆነ ያዘናችሁ ነገር ከሆነ አንድ ቪዲዮ ሰርታችሁ ሀዘናችሁ ልትገልጹ ትችላሉ። አሟማቱ በዚህ ነው የታወቀ። የአሟማቱ ምክንያት ታወቀ። አሟማቱ በእንደዚህ አይነት ነው። አረ ትንሽ እንኳን አስቡ፣ ወላህ አስቡ። ልጁ ይረፍበት። የሞተ ሰውን እረፍት ስጡ። በቃ ይረፍ። እንዲ የምትመላለሱ እንደዚህ ሰላሳ አምስት ጊዜ የምትሰሩ ማለት ነው። እንዶ አፈር ድሜ ይሆንባችሁ። እንደዚህ ሰርታችሁ የምታገኙ በሞተ ሰው የምትቀልዱ፣ እንዶ አፈር ይሆንባችሁ። አፈር ብሎ አፈር ያስበላችሁ። እሰራለሁ እኔ በአንዳንድ ዩቲበሮች እሰራለሁ፣ ግን በሞተ ሰው በዚህ ልክ አልሰራም። ከሰራው እንኳ የሶስት ደቂቃ ከሰራው ነብሴ ከአፍንጫዬ ልትመጣ ነው፣ በቃ ልትወጣ ነው የሚደርሰው ማለት ነው። እኔ ግን ምን አይነት ልብ፣ ምን አይነት ጭንቅላት፣ ምን አይነት አእምሮ ቢኖራችሁ ነው እንደዚህ በሞተ ሰውን የምትሸቅሉ ማለት ነው? ወዮላችሁ ለእናንተ ማለት ነው። ወላይ ወዮላችሁ። የሰው ፎቶ ለጥፋችሁ፣ የሞተ ሰውን ፎቶ ለጥፋችሁ ለምትመላለሱ ለእናንተ ማፈሪያ ዶንቆሮ ዶማዎች ማለት ነው። አድርሱላቸው፣ አድርሱላቸው አፈር ብሎ አፈር ያስበላችሁ እናንተም አፈር ትበላላችሁ። እናንተንም እንዲሁ የምትከረበቱበት ነገርን አታውቁ። በሰው ላይ በዚህ ልክ ባትቀልዱ እንደዚህ ባታረጉ መልካም ነው። በሞተ ሰው ባትቀልዱ ማለት ነው። በሞተ ሰው ሸቀጥ የመሰለ ባቸረችሩ ማለት ነው። በተረፈ ሰላማችሁ አላህ ያብዛልኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ ባ-